አዳሜ ስትንጫጭ ማለት ነው። ውሸት ነው ምናምን እያልሽ ስታወሪ፣ ሪሃና በሶስት ቀን ውስጥ ቃማዬን እጅ አስገባው። ከዛ በኋላ ደግሞ ነፋዝ ወይም አብሺር የሚባለውን አፕሊኬሽን አወረርኩ። ከዚህ በኋላ ምን አደርጋለሁ? ባለ አካውንት ሆናለሁ፣ ባለ ሸሪሀ ሆናለሁ። በቃ ውጭ ለውጭ ፏፈሽ እችላለሁ። እንደገና ደግሞ የትም ቦታ በህድ በባስ ትኬት ቆርጬ መንቀሳቀስ እችላለሁ ማለት ነው። ስለዚህ እንዴት አሰራሽ ነፋዝ ምንድን ነው ምናምን የሚል ጥያቄ ስለምታነሱ ጆሮችሁን በደንብ ኮርኩራችሁ ይሄን ቪዲዮ ወደፊት ተከታተሉ። በደንብ ማብራሪያ ሰጥቼ አሰላሙ አሌይኩም ረህመቱላሂ ወበረካቱ፣ ሹድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴናችሁ፣ ሁንዶም ክርስቲያን ወንድማችን ሰላም ብያለሁኝ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ኦል በማድረግ ሙሉ ለሙሉ ቤተሰብ መሆናችን አረጋግጡ። ዛሬ ደግሞ እንግዲህ ደስ ያለኝን እስካሁን ድረስ ብዙ የቅርብ ጓደኞች እንኳን የማያውቁትን ሚስጥር ነው የምነግራችሁ። ሰሞኑን እንግዲህ ኢቃማ አውጡ እየተባለ አዲስ ቀረር ወጥቷል፣ ሳውዲ አረቢያ ላይ ማለት ነው። እኔም እሱን ተጠቅሜ እስከ ዛሬ ድረስ ይቃማል ለኝ ቃማ እጄ ላይ ነው፣ ፓስፖርቴ እጄ ላይ ነው። ስመጣኔ በፍሪ ቪዛ ነው የመጣሁት። ከዛም በኋላ ግን እድሳት የለውም አንድ ቦታ ነው የምሰራው በጠለም መልክ ማለት ነው ቁጭ ብዬ። አሁን ላይ ግን ይሄን ቻንሱን ተጠቅሜ ቀማዬን አሰርቼ ፓስፖርቴ እየታደሰ ስለነበረ እጄ ላይ ነው ይቃማ የተሰራ አሰራውኝ ኢቃማየን እጅ ላይ ያስኩ ማለት ነው። ከዛም በኋላ ደግሞ ነፋዝ የሚባለውን አፕሊኬሽን አወረድኩኝ ነፋዝ ወይም አብሺር ማለት ነው። ያ ማለት ምንድን ነው? አካውንት እናውጣ ብትሉ፣ ሸሪሀ እናውጣ ብትሉ በቃ ኢቃማ ያለው ሰው እሱን ግድ ነው። የትም ቦታ ስትንቀሳቀሱ ራሱ እንደ ኢቃማ ነው። ስልካችሁ ላይ አሳይታችሁ ነው የምትንቀሳቀሱት። ምሳሌ በባስ እንሄድ ብትሉ ትኬት ለመቁረጥ ግዴታ ይሄ ስልካችሁ ላይ መኖር አለበት ማለት ነው። ስለዚህ እኔ ማንም ሰው ያያቅም። አንድ ቦታ ነው የምሰራው በቃ። አሁን ላይ ግን የምሰራባቸው ሰዎች አሰርተውልኛል ማለት ነው። ኢቃማ ራሱ ድሳቱ ከተበላሽ ሰባት አመት ስምንት አመት አካባቢ ሁኖታል ማለት ነው። ግን ይህን ምንም የሚያቅ የቅርብ ሰው ራሱ የሚያቅ ሰው የለም። ሚስጥር ነው በቃ። እሺ፣ አመናችሁም አላመናችሁም። ነገር ግን ኢቃማይ እጄ ላይ ነው። ነገር ግን ያልታደሰ እቃማ ነው። ፓስፖርት እጄ ላይ ነው። ፓስፖርትን ደግሞ እያሳደስኩ ነበር ያለሁት። የታደሰ ፓስፖርት ነበረኝ። እንድነግርኳቸው የቃማ እጄ ላይ ነው ማለት ያው ቁጥሩን አየዋለሁ ማለት ነው። በዛ መሰረት መክተብ ህጄ ጠየቅናቸው። ሴትየቱ በአንድ ቀን ፕሮሰስ አድርጋ ወደአሁኑ ኢቃማዬ ፓስፖርት የታደሰ ስለነበረ እጄ ላይ ገብተዋል ማለት ነው። ብዙዎቻችሁ መክተብ ምንድን ነው ትላላችሁ። መክተብኩ ማለት መክተበል አመል ብላችሁ ለመድያሞቻችሁ ንገሯቸው። ኢቃማ የሚታደስበት ወይም ደግሞ መክተበል አመል ስትሏቸው ማንኛውም አረብ ይሄንን ያውቃል። ስለዚህ የመዳም ቅመሞች እንግዲህ ኢቃማ ማሰራት ከፈለጋችሁ፣ ቻንሱን ተጠቀሙላችኋለሁኝ። እኔ ቻንሱን ተጠቅሚያለሁኝ። በመሰረቱ ኢቃማ ያዝን ማለት እኔ እንጃ ምን የምንበላችሁ እኔ አሁን ኖርኩኝ አይደለ? ኢቃማ እንዳለኝ የምኖረው በቃ ምንም እንትን ብያ አላቅም። እስካሁን ድረስ የዋጌር መግባት አይቻልም እንጂ ለሌላ ነገር በቃ ድፍረት ነው። አልሐምዱሊላህ ውጭ ወጣለሁ እገባለሁ፣ ምንም ነገር የለም ድፍረት ነው። ግን እህል ውሃ ካለቀ ደግሞ ኢቃማ ስለያዝን ብቻ አይደለም። ስለዚህ አሁን ኢቃማ ከያዝን እንደፈለግን ወተን እንገባለን። ምናምን አይደለም፣ የሳኡዲ ህግ እንደዚህ አይደለም። እንደውም የመዳም ቅመሞች ራሱ ነፍስ ካወቃችሁ፣ እኔ የምመርጥላችሁ የምሰሩባቸው አረቦች ከፊል ይሆናችሁ። ከዛ ውጭ ግን አርፋችሁ ተቀምጣችሁ፣ ሪዝቃችሁ ባለቀ ሰዓት አገራችሁ ብትገቡ ነው የሚሻለው። ምክንያቱም አገር ሄዳችሁ ትመጣላችሁ። ነገር ግን አሁን የሚከፈለው ብር በጣም ብዙ ብር ነው። አሁን ምሳሌ አስራ ሶስት አመት የኖረ ሰው አስባችሁታል። ስድስትን ስድስት መቶን በአስራ ሶስት አባስቶ ይከፍላል ማለት ነው። እንደገና ደግሞ ኢቃማው አስራ ሶስት አመት ሙሉ ሲኖር ሰውየው እቃማውን አላሳደሰም። ያ ማለት ደግሞ አንድ ሺ ብር ይከፍላል ማለት ነው። እንደገና ደግሞ እኔ አሁን ምሳሌ ስመጣ በፍሪ ቪዛ በውጭ ነው የመጣሁት በኢቃማ ነገር ግን አሁን ወደዚህ ተናዙል ሳደርግ መጀመሪያ ከፊል ነበረኝ። አሁን ሁለተኛ ከፊል ፈለግኩ ማለት ነው። ያ ማለት ተናዙል እየደረግኩ ነው። ስለዚህ የመጀመሪያ ተናዙል ስለሆነ ሁለት ሺህ ብር ከፍላለሁ። ሌላ ተናዙል ደግሞ አሁን እኔ ብቀጥል አራት ሺህ ብር የቢሮ ይከፈላል የመክተም ማለት ነው። ይሄ አንድ አለ። ስለዚህ ይሄን ያክል ብር ብዙ ጊዜ የቆያችሁ ልጆች አስር አመት ዘጠኝ አመት የቆያችሁ ልጆች፣ ስራችሁ ቋሚ የሆነ ልጆች ባታሰሩ ጥሩ ነው። ግን በውጭ ዝም ብላችሁ የምትሰሩ ስራችሁ እንዲህ ነቀል ተከል ያለ ልጆች፣ ያው አገር ገብተን ቤተሰብ እናያለን ብላችሁ ካሰባችሁ የኢቃማውን አሰሩ እላችኋለሁኝ። እንደገና ደግሞ ለምትጠይቁት ጥያቄ በተደጋጋሚ ነግራችኋለሁኝ። የነገርኳችሁ ምንድን ነው የኢቃማ ቁጥራችሁ ካለ በቃ ሄዳችሁ ፕሮሰሱን ትጀምራላችሁ። ከዛ ሲስተም ላይ ትሆናላችሁ። ከዛ ፓስፖርታችሁን ታሳድሳላችሁ። ፓስፖርታችሁ ቁጥሩ ካለ ትስቡና በፕሪንት ሂሳብና ኦንላይን ላይ ትሆናላችሁ ፓስፖርታችሁ ታድሶ እስከሚመጣ ከዛ ፓስፖርታችሁ ታድሶ ሲመጣ ኢቃማይቱ እች ቢጠቃይቶ ትሰራላችኋለች እጃችሁ ትገባለ ማለት ነው። ነገር ግን ፓስፖርቱ ታድሶ እስከሚመጣ ድረስ ኢቃማችሁ እጃችሁ አይገባም። የፓስፖርት ቁጥር ኑሯችሁ ደግሞ የኢቃማ ቁጥር የሌላችሁ እኔህን እርግጠኛ ሆኜ ይሰራል አልላችሁም። እንደ እኔ ግን የሚቻል አይመስለኝም። ነገር ግን የኢቃማ ቁጥር ካላችሁ ፓስፖርቱ በፕሪንት እንደሚሳብ ተነግሯል ማለት ነው። ይህን ደግሞ ከቅርብ ያስወጣ ሰው ካለ የምታቁ ሰው ካለ፣ አሁን ገና ተጀመረ እንጂ አላበቃም። በእርጋታ ጊዜ ሰጥታችሁ ተከታትላችሁ እናሰራለን ብላችሁ ልባችሁ ካመነበት አሰሩ። ከፊል ለሚባለውን በተደጋጋሚ ነግራችኋለሁኝ። እዛው መክተብ እዚህ መክተበል አመል የሚባልበት ቦታ ስትሄዱ ለመክተቡ ሶስት ሺ ብር ትከፍላላችሁ በአመት። ለሚቀጥለው አመት ደግሞ እንዴት ነው የሚታደሰው? ይሄን እዛው መነጋገር ትችላላችሁ እንጂ ለአሁን መቼም ለጊዜው መክተብ ሶስት ሺ እየከፈለ እንደሚያሰራ ተናግረዋል። በዚህ በሁለት ቀን ደግሞ ብር ጨምሯል ምናምን የሚባል ወሬ አለ። እኔ ይሄ ከዚህም የጸዳሁ ነኝ። ምንም ትክክለኛ መረጃ የለኝም እላችኋለሁኝ። እኔ ግን ለራሴ በዚህ መልክ ኢቃማዬን አሰራሁኝ። እድሜ ለመዲያሚቱ እንሻላ እንግዲህ አገሬ ገብቼ ፋፍሽ ብዬ መለሳለሁ ማለት ነው። ካልተመለስኩም ያው እንግዲህ ያ እንግዲህ ምርጫችሁ ነው በቃ መጫችሁ ነው። አንዳንድ ደግሞ በቃ መስኪን ያላቸው አረቦች ደግሞ ብሩን ምናልባች ለሁለት፣ ምሳሌ አንድ ሰው አስር ሺ ብር ቢደርስበት አምስቱን መዳም፣ አምስቱን እናንተ ብታረጉ ምንም ማለት አይደለም። የሶስት ወር ደመወዝ ነው ይሄ። ይሄ ቻንስ ከተገኘ እንግዲህ አረቦቹ ጋር ስትኖሩ ታውቃላችሁ። ገቢያቸውን ኑሯቸውን ስለምታውቁ በዚህ መሰረት አሰሩ ላችኋለሁ የመዳም ቅመሞች እንግዲህ እኔ ከዚህ በኋላ በቃ ታውኛላችሁ። ውጭ ለውጭ ፏፈሽ ማለት ነው። ፏፈሽ ማለት ነው አገር እስከምገባ ሰምታችኋል። ስለዚህ ውጭ ለውጭ በቃ ብርን አይደለም በብዛት የምንፈልገው ፏፈሽ ማለት ነው። ውጭ ለውጭ ካላችሁ ደግሞ ብራችሁን መዘዝ መዘዝ አርጋችሁ እነ መዳም ያሰሩላችሁ ላችኋለሁኝ እንግዲህ፣ ለጥያቄቻችሁ ሁሉ የመለስኩኝ ይመስለኛል። በተረፈ ቻናላችንን ሰብስክራይብ አድርጉን፣ ላይክ አድርጉ፣ ሸር አድርጉ። አይከፈልበትም። ምን ችግር አለው? ቆይ እጃችሁ አይቆመጥ ማለት ለሰብስክራይብ ብታደርጉኝ፣ ላይክ ብታደርጉኝ እንሻላ። በተረፈ በሌላ ቪዲዮ እስከምንገናኝ ባይ ባይ።